ዛሬ እንግዲህ ነቃ ደንገጥ ብዬ በቤቴ ከች ብዬ የላችኋለሁ። ከብዙ ጊዜ በኋላ በቤቴ መጥቼ የላችኋለሁ ማለት ነው። እንግዲህ ያራስ ገብ እንዴት ነው? በደንብ ጠንከር ጠንከር ልበል ብዬ ነው። አሁንም ጥሩ ላይ ነኝ። በእርግጥ ግን ደግሞ አለ አይደል ያው፣ ከመጀመሪያው ቀናቶች አሁን ላይ የተሻለ ነው እያስባለሁ፣ እና ለዛም ነው ትንሽ እረፍት ላድርግ ብዬ ነው የጠፋሁባችሁ። በቤቴ ስላልመጣሁ ትልቅ ይቅርታ ይደረግልኝ ዛሬ እንግዲህ በአንድ ሀሳብ መጥቼ ላችኋለሁ እናቴን ፕራንክ ላደረጋት አስቤያለሁ እናቴን እህቴ ምናምን አለች ፕራንክ ላደረጋት አስቤያለሁኝ እና እንግዲህ መጀመሪያ ግን ስለ አራስነት ጊዜ ልንገራችሁ በጣም ነው ደስ የሚለው አራስ መሆን እውነት በጣም ደስ ይላል ብዙ ነገሮቹ በጣም ያስደስታሉ። መጠያየቅ አለ ሰው በቃ ምንድነው እንኳን ማርያም ማረችሽ፣ ማርያም በድልም ታውጣሽ ምናምን፣ እንኳን እግዚአብሔር ረዳሽ እየተባለ መዋል ራሱ ደስ ይላል። በቃ የሆነ ሲያሞጋግሶች ምናምን ጎበዝ ምናምን መባሉ በጣም ደስ ይላልና እኔ በጣም ተመችቶኛል፣ እግዚአብሔር ይመስገን። እንግዲህ መጠያየቅ ጥሩ ነው፣ ባህላችን ምናምን ቆንጆ ነው እና እኔ እንግዲህ ብዙ ሰው እየመጣ ምናምን እንትን እያለኝ ነው፣ እያጀበኝ ነው። ያ ስሜት በጣም ደስ ይላል ማለት። በነገራችሁ ላይ ይሄ ነገር በጣም ቆንጆ እና አሪፍ ነገር ነው። ምክንያቱም አራስ ቤት ውስጥ እንደው ዲፕሬሽን ምናምን የሚባል ነገር ይፈጠራል አንዳንድ ጊዜ አንዳንድ ሴቶች ላይ እና ይሄ ነገር እንዳይፈጠር ሰው መጠየቁ አይዞሽ መባሉ እንኳን እግዚአብሔር ረዳሽ ምናምን መባሉ ምናምን ከዛ አይነት ስሜት ውስጥ እንድትወጡ ያረጋችኋል ያግዛችኋል። እና ደግሞ እናት ስትሆኑ በተለይ የመጀመሪያ ሲሆን ብዙ ጥያቄዎች ይፈጠራሉ አእምሯችሁ ውስጥ ለምሳሌ እኔ እናት ለመሆን ብቁ ነኝ ወይ? ልጄን እንዴት ነው እያያስኩኝ ያለሁት አያያዜ ጥሩ ነወይ? ነው ወይ ለልጄ ጥሩ እናት ነኝ ወይ? እንዴት ነው ማህበረሰቡ የሚቀበለኝ ምናምን የሚሉት ነገሮች እናንተን ያሳስባችኋል። የመጀመሪያ እናት ስትሆኑ በተለይ በቃ መጀመሪያ አይነት ይገባችኋል። ያው የመጀመሪያ ጊዜ ስትወልዱ ማለት ነው። እና ያ ያ ጥያቄዎች ይኖራሉ። እና ሰዎች ደግሞ እናንተን አፕሪሽት ሲያደርጓችሁ ለዛ ነገር ብቁ እንደሆናችሁ ወይም ደግሞ እንደምትችሉ ምናምን ያ ስሜት እንዲሰማችሁ ያደርጋል። እና እኔ እንደዚህ እንደዚህ አይነት ፊሊንጎች እየተሰሙኝ ነው፣ ያው ሰውም እያበረታታኝ ነው። ጥሩ ሙዳለው። እና ግን ወደ ሀሳቤ ስመለስ ፕራንኩ ምንድን ነው? ፕራንክ ላረጋቸው ነው ብያቸዋለሁ። ፕራንኩ ምንድን ነው? አራስነት በቃኝ ልላቸው ነው። ለወጣ ነው ይበቃኛል፣ በላው ጠጣው ምንድን ነው? ዝም ብሎ መቀመጥ ከበቃ እኔም ወጥቼ ከእናንተ ጋር የምትሰሩትን እሰራለሁ የምታደርጉትን አደርጋለሁ። ወጥቼ እንደውም የምፈልገውን እቃ ራሴን ሾፕ ማድረገው ነው ምላቸው። እኔ አሁን ማለት የሚፈልገው እቃ ምናምን ካለ ወይ እናቴን ወይ እቴን ምናምን ነው ግዙልኝ የሚለው መውጣት ስለማይቻል ማለት ነው። እና አሁንም እናቴ ወደ ሱቅ ልትወጣ ነው፣ ከአንቺ ጋር ተከትዬ እወጣለሁ ነው ምላት የኔ ሀሳብ ማለት ነው። እና ከአንቺ ጋር ተከትዬ ሸወጣለሁ። ይበቃኛል። ደግሞ ምንድን ነው በነገራችሁ ላይ ይሄ ነገር ፍራንክ ነው እሺ። የአጉል ባህል ምናምን እላት አለሁና፣ የአጉል ባህል ቁጭ ብሎ መብላት፣ መጠጣት፣ መታረስ ምናምን ተወለድ አይደል? ትንሽ ተንቀርከር ከተባለ ሁለት ሶስት ቀን ይበቃል። መውጣት ነው ተቀምጦ መብላት ምን ያረጋል? እላት አለሁ እና ደግሞ ዝም ብሎ ሰው የመጣ ምናምን እላት አለሁ። ፍራንክ ነው ግን እና እንግዲህ የምትለኝንም ነገር እንሰማለን። ትቆጣለች። በእርግጥ አጉል ይሄ ወጣትነት ያመጣው ዘመን አመጣሽ ምናምን ብላ ነው እንግዲህ የምትቆጣው ብዬ አስባለሁ። አብረን እናያለን የምትለውን። እስቲ ልጥራት። እናት እናት እናት ለአንዴ ያ ካሜራ ይዤ የሚጠበቅኩሽ። እንግዲህ እናቴ፣ ነይ እስቲ አንዴ ወደዚህ ጋር፣ ቁጭ በይ እስቲ እዚህ ጋር። ደህና ነሽ? ደህና ወደሻል? እግዚአብሔር ይመስገን ልበል። ደህና ነኝ። እንትን ሱቅ ልትሄጂ ነው? በቃ መጣሁ። እኔም ከአንቺ ጋር ልወጣ ነው። አዳባሴ እንዴት ነው? ከኔ ጋር ወደ ሱቅ ምን በቃኝ እንዴ ምንድን ነው ዝም መቀመጥ? አረ እኔ በቃኝ፣ ልወጣ ነው ካንቺ ጋር የምንፈልገውንም ዕቃ አንድ ላይ እንገዛለን። ያረባከሽ እኔ ያነስኩ እኔ እንደውም ያን ቅድም የተነጋገርን ነው ልገዛ ሊሄድ ነው። ይሄን ለብሽ ያይሽ እኔ አልበቃ። አረ እሱማ ትበቃለሽ ግን እኔ በቃኝ። ምንድን ነው ቁጭ ብሎ መብላት፣ መጠጣት፣ መታረስ? ሰውም ዝም ብሎ ይመጣል ይሄዳል። ጨነቀኝ፣ በላሽኛል፣ ልቀመጥ። በጣም ጨነቀሽ? አራስ መሆንሽ ረሳሽው? አራስ ነሽ እኮ እኔ አይደለሁም አራሷ። አራሷ እኮ አንቺ ነሽ። ምንድነው አራስ ሶስት ቀን ከተቀመጠች አይበቃትም? ኧረ እባክሽ ናንዴ፣ በሶስት ቀን ያው እኔም ካሜራም ይዣለሁኝ እንሄዳለን። ከእናቴ ጋር ልወጣ ነው ብያቸው አለሁኝና፣ ምን ገዛውን ምቃ አንድ አብረን አብረን አብረን ገዝተን ልንወዛወዝ ምን ችግር አለው? ያው ኧረ ስነ ስርዓት ይኖርሽ። እኔ እት ስነ ስርዓት የሚባል ነገር ታውቂያለሽ? ወይ ዘመኑ ልጆች መጥለናቱ አስተማረች አሉ። ሶስት ቀን ይበቃሻል በቃ። እና ይበቃኝ ሳምንት እኮ ሊሆነኝ ሆነኝ። ወይ ቁርጥሽን ነግሬሽ፣ እኔ ወደ ሱቅ ሄዳለሁ። አደለም ሳምንት አደለም ሶስት ቀን ገና ሁለት ወር ደንቡ፣ በእኛ ደንብ እንደ ድሮ። የዛሬ ልጆች ፋሽነሪዎች ናችሁ። ጨረር በምኑ እየተገላለጣችሁ ሁሉ ነገራችሁ ዘመናዊ። እኛ እኮ ድሮ ጨረር ገባ ብለን ቀዳዳ እንደፍን ነበር። ያ ይቅር፣ እሺ፣ ኦልድ ነው እንበል። ያንን አሁን ያኛው ይቅር፣ የጨረሩም ይቅርና፣ ቢያንስ ሁለት ወር እንኳን መታረስ። ሁለት ወሩም ይቅር፣ ወር ከምናምን እንደው በቃ እንደው ጨነቀኝ፣ የምትልኩ ሆነ። ያው ጠጣለው፣ ሁሌ አጥበጣው አው ሁሌ ስጋ ነው፣ ሁሌ ገንፎ ነው፣ ይሰለችን በቃሉጣና ላንቺ አይደለም መብላቱ፣ መጠጣቱም። ስትበይ ስትጠጪ ጩጨውም ይበላል ይጠጣል። አንቺ ስትበይ ስትጠጪለት ነው። እና አራስ ወገብሽ ደሞ ካሽ ነው። ወገቤን አስረሽ ጥፍር አድርገሻል እንደ ወታደር፣ በጣም ጀግናነሽ። አሁን ደግሞ ለጥብለሽ ገና ነው ሰዓቱ ገና ነው። ጊዜውም ገና ነው። ስነ ስርዓትሽን ያዥና ቁጭ በይ። እን አራስ ይዛ ምን ነው ማዘር ምናካት ሰው ምንም አይልም። ይረዳለን አራ የሚረዳ መረዳት ምን ማለት እሱን የሚለውን ነገር አንቺ ልታስረጂ ነው። ለእኔ ስነ ስርዓትሽን ያዥ። እናሽን ያሁን ስርዓትሽን ያዥቻይን ጥፋተኛ እኔ ነኝ። እንዲህ ወለል ባለ ነገር ውስጥ እያስቀመጥኩ ሽንትም ማለቴ ጥፋተኛው እኔ ነኝ። ድፍንፍን አድርጌ እንደ ራሴው ባህል እንደ ድሮ ባደርግ የሚመጣውን አይ ነበረ አጠናግርሻለሁ። ስርዓት ሽን ያጅ አራስ ነሽ። አሁን ገዛውን ቃል ገዛ ሊሄድ ነው። ነገር እኮ ግራ እየገባ ይ ሩቴ ተይ ተይ ተይ፣ እንዲ ቆይ አራስነት እንዲ ቀላል ይመስልሻል እንዴ? እንዴ አንቺ እኮ ስንት ዋጋ ከፍለሽ እኮ ነው ይሄንን ልጅ ለመውለድ ስንት ዋጋ ከፍለሻል እኮ ከጀመረሽ ሰዓት ጀምሮ እኮ ሕመሙን አይተሻል፣ ስቃዩን አይተሻል። ያንን ደግሞ የምታካክሽው ተኝተሽ ንፋስ ሳይገባሽ፣ ደንቡ እንደዛ ነው። ንፋስ ምንድን ነው ብዬሽ እንትን ላይ ዲክሽነሪ ላይ እንትን ልበል ወይም ጎግል አድርግ ይሆን? ንፋስ ምንድን ነው ንፋስ ነፋስ ማለት ምንድን ነው ልበል? ጎግል እንትን ልበል መሰለኝ። በቃ እኔ አሁን ከአንቺ ጋር እሄዳለሁ። ከእኔ ጋር ደግሞ አትሄጂም፣ አትሄጂም፣ አትሄጂም። እኔ ልሂድ። ስነ ስርዓት፣ ቁጭ በይ። ሜሉ እርግያ አልመጣችም፣ እርግያ አልመጣችም። ከእድገት ጋር ነው የምሄደው እኔ እኔ ከአንቺ ጋር ችግር አለው። እኔ ችግር አለው አልኩ። እናት ነኝ አይደለ? እኔ ከእድገት ጋር ነው የሄደው። ሜላት ነይማ። ምን አለበት አሁን ብሄድ? ምን እየሰራች ነውማ? አድሚት እየሰራ ነው ምትለውን እየሰማች ነው። ምናች ከአንቺ ጋር ሱቅ ሄዳለሁ ነው ምን እኔ ከእድገት ጋር ሄዳለሁ። እድገትን ና ብያታለሁ። ከእድገት ጋር ነው የሚሄደው። እኔ ከእሷ ጋር አልሄድም። አጥቢት እየሰራሁ ነው። ሱቅ ሄዳለው ብዬ ደወልኩብሽ። ሱቅ እንሄዳለን፣ የሆነ እቃ እንገዛለን ብዬ ነው የደወልኩብሽ። ደውዬ መጣሽ። እሜቴዋ ደግሞ ከአንቺ ጋር ሄዳለው

እድገትን ደውዬላታለሁ ብዬ ነግሪያት። እሷ አጥምድ እየሰራች ነው፣ አንቺ መጣሽ። እሷ እናፈቃት እንትን እስኪያምጡና ከተማ ያሳያት። እኔ በቃ እሄዳለሁ ወደ ከተማ ከተማው። አሁን ስሙኝ የምላችሁን አትሰሙኝም። ለምን አትሰሙኝም? እኔ ልሂድ። እንደውም ከእሷ ጋር እቃ እንገዛለን ብዬ ቪዲዮ እየቀረጽኩኝ ነው ተናግሬ ምናምን አጥቢጥ እየሰራሽ ነው አይደል? ሂጂ እንዳይዝ ሂጂ፣ አንቺ ወደ አጥቢጥ ሂጂ፣ አንቺ ሂጂ። አራዱ በእናትሽ ንገሪያት ልሂድ። ምንድን ነው የምነግራት? እያ እየቀለሽ ነው ወይስ ምን አይነት ቀልድ ነው ያሹ? አረ እኔ ምንም ቀልድ አይደለም። ምን አይነት ቀልድ ነው ያሹ? እንደዚህ አይነት ቀልድ አለ እንዴ? ምን ማለት ነው? ከተማ ቃል ገዛ ልሄድ ነው ምን ማለት ነው? አራስነቱን ረሳሽው እንዴ ጭራሽ? አይበቃኝም በቃኝ። ምን እንደ ይመለስ ምን እና በቃኝ ማለት አንቺ ነሽ የምትወስኝው? መብቃት አለ መብቃቱን አንቺ ነሽ የምትወስኝው? ምን ማለት ነው? ስነ ስርዓት ያዢ እንዴ! አንቺ ከተማ ልትሄጂ እቃ ልትገዢ ነው? ህፃን ልጅ ጥለሽ እንደገና? ችግር የለም ሳምንት 15 ቀን ይሄዳል አለው ሳምን ስሚኝ፣ አንቺ አዋቂ ልሆን አትበይ። ሳምንት 15 ቀን ያልሞላሽ አራስ ጭራሽ ከደጃፍ እንኳን ማይወጣበት ሰዓት ላይ አንቺ ከተማ ሄደሽ እቃ ከሷ ጋር ገዝቼ ልምጣ ምንድን ነሽ እና አንቺ ጋር አራስ ቤት ወገብሽን እንዳይጎዳ ካለች፣ ወገቤን ይኸው አስቦአለሁ። ችግር የለም ምን አጥሚት ሁሌ ነው አጥሚት ሁሌ፣ ገንፎ ሁሌ፣ ስጋ በቃ እንደ ልጅ እና አንቺ ነሽ የምትወስኝው፤ አንቺ ነሽ ወሳኝ አደረገሽ። ገንፎ የአራስነት ደም ነው እሺ አራስ መባል ምን ማለት ነው በአንድ ሳምንት ውስጥ እኮ ቀ ታይ እንጂ ይህንን አንቺ አድ ለምትወርስኝ አረ እንዴት አይነት ነው እንዴት እንዴት እንደምታስብ በስመ አብ ወድ ወዶ መነሳት ቀላል ሆነ ለእናንተ የምጡ ሰዓት እንዴት ነው ስታስቡ እንዲህ ቀላል መስሎሽ ነበር ለምን ቀላል መስሎ አልታይሽም ነበረ ያሁሉ ያሁሉ ህመም ያሁሉ ስቃይ ስታይ ቀላል መስሎ ነው የማልታይሽው ነበረ። አሁን ወልዶ መነሳ ከተወለድኩ በኋላ ጠንክሬ ያለው ለአንቺ ነው የሚመስልሽ፣ ለአንቺ ነው የሚመስልሽ። ወር ሞላት እንዴ ለናቷ አመጣ አስተማርችኝ እንደሚባለው ለናቷ ምንድን ነው የሚባለው ልጅ። አሁን ደግሞ የአራስነት እንትኑን ልታስተምርሽ ነው፣ ለእኛ ልትነግረን ነው። አንቺ እኮ የትናንት ልጅ ነሽ እንዴ?

አምሮብሽ ወፍረሽ ድንጉሽ ብለሽ ከዛ ከአራስ ቤት ስትወጪ ራሱ ታምር፣ ያለሽ ታስመሰግኛለሽ ነው የሚባለው አደለ ዱዬ? ከዛ በኋላ ሸርብትነት ያለሽ ችግር የለም። ደግሞ ቀኑ እየሮጠ ነው። በስማን በጣም ይሮጣል። ጨንቆሻል ይሮጣል። አሁን ደግሞ በጣም እንዲሮጥ እናደርገዋለን ቀኑ። ከተማ ወጣሽ ጨንቋታል ብለን እሺ፣ ህፃኑንም ይዘፍትወጥ ነው ህፃኑ ይወጣል። ጋሪ ያለው መክፊያ እኮ በሱ አይወጣም። ልጁም አይወጣም። አሁን ሀይለኛ ጉንፋን አለ ወረርሽኝም ስላለ ልጁም አይወጣም። አንቺም አርፈሽ ቁጭበይ በይ ስነ ስርዓትሽ ያዥ። ጋሪም አንገዛምኛ። ጋሪውም ቀስ ብሎ ይደርሳል። ታርሰሽ ጨርሰሽ ስትሄጂ አገርሽ በጋሪ ገፍተሽ ትሄጃለሽ። በቃ የዛን ጊዜ

ቤት ነው የምትሄጂው? እንዴ ልሂድ ትላለች እንዴ? ምን ማለት ነው? ልሂድ ቁጭ በይ ቁጭ በይ። ጨነቀኝ ቤት ውስጥ አንቺ ጀይ ጨነቀኝ፣ ምናምን የምትይው አማርኛሽን እንትን በይ። ቁጭ በይ። ምን ማለት ነው? ከተማ ሊድ? ኧረ በስመ አብ ወልድ፣ ምን ችግር አለው? እናት የምትለውን ታላቅ የሚለውን እኮ መስማት ግድ ነው፣ ግድ ግድ ነው። እናትሽ የምትለውን ነገር መስማት አለብሽ፣ እሺ ብለሽ መቀበል አለብሽ። ታላቅሽም በታላቅነት መከበር አለብሽ፣ እሺ ማለት አለብሽ። ገና ተሸክመሽ አምጠሽ የወለሽበት ሰውነት በትንሹ ሁለት ወር ነው፣ ሶስት ወር አራት ወር ነው ተጠግና አንድ ሴት ልጅ የምትወጣው እንዴ ወገብሽ። አሁን ይኸው ዘጠኝ ወር ተሸክመሽ የቆየሽበት ወገብሽ ቀላል መስሎሻ እንዴ ህመሙን። አሁን አይደለም ምታይ ምታቂው። እየዋለ እያደረ እየዋለ እያደረ ህመሙን ድካሙን ምታቂው እንዴ በስነ ስርዓት የተሰራልሽን በስነ ስርዓት እድሜ ለእናትሽ እየሰራች ታቀርብልሻለች። የሰራችልሽን ጥርግ አድርግሽ እየበላሽ አስመስገንሽ መውጣት ነው ያለብሽ። እኔ ደሞ እየበላው እሱ እንትን ነው ነው በልተሽ መንቀሳቀስ ማለት

ቤት ቤት የሳሎኑን በር ዝጉት። ከሳሎን መኝታ ቤት እየተንቀሳቀሰች እንት ማለት ይቻልሽ ከሳሎን ወደ መኝታ ከመኝታ ቤት ወደ ሳሎን መንቀሳቀስ ይሄ ራሱ አንድ እንቅስቃሴ ነው። ግድ ከተማ ወይ ግቢ ዙሪያውን መዞር አለብሽ፣ ወይ ከተማ መውጣት መውረድ አለብሽ። እንዲ የሚባለው ነገር ጉንፋን አለ። ከተማውን ብታየው ምን ልትል ነው? ከተማው ራሱ እንደ የኮሪደር ልማት ተቆፍሮ ተቆፍሮ ተቆፍሮ አቧራው እንዴት እንደሚመስል ከተማው ሲያልቅ፣ እንደውም የለም ኮሪደር ልማቱ ሲያልቅ ፏ ብሎ ታየዋለሽ። እንሂድ የኮሪደር ልማት እየተሰራ ነው። ያ አልቆ ከተማ ፋሲል የዛን ሰዓት በደምብ አድርገሽ ትዞሪያለሽ፣ ከተማ በደምብ አድርገሽ ትዞሪያለሽ ማለት ነው። አሁን ግን አታስቢውም፣ የከተማው ኮሪደር እኔ መቻ ሳሰበኝ እሱ የመንግስት ስራ ነው የኔ ስራ አይደለም። ግን አሁን እንሂድና ቃሙ ገዛዝተን እንምጣ። ይኸው ልጁን፣ እሺ፣ እንዲያ እቃው ያላንቺ አይመጣም፣ እሻይልም ያላንቺ አልሸጥም ይላል። ሻጮቹ አንሸጥም፣ እሷ ሩት ካልመጣች አንሸጥም ይላሉ ሻጮቹ። እኔ እንደሱ አይደለም እዛ ብዬ ሳይሆን ሆን ቢያንስ አየር እንኳን ቢነካኝ ምን አለ? በር ተዘግቶብኝ እኔ እስረኛ ነኝ እንዴ? እስር ቤት ነው እንዴ የሚገባው? አራስ ቤት እስር ቤት ነው ደምብ ነው አይደለም? ቆይ ተገርጎ ነው እንዴ? ቆያ ባይ ንፋሱ ምንም መግባት የለበትም ቆያ ባይ ደምብ ነው። አራስ ቤት እስር ቤት ነው አይደለም? በቀላሉ እኮ ነግሬያታለሁ። የድሮ የኛ ሰው እየመጣ የሚጠየቀው ምግቡ አራስ እስረኛ ናት። እንደ መውለዷ አስረኛ ቤት ስንቀመጥ እስር ቤት ነበር አልኳት። ለንግግርሽም ስርዓት ይኖርሽ እንደ ድሮ አልኳት እኮ ጨረር እያየን እኮ የምንደፍንበት ዘመን አልፏል። አሁን ዘመናዊ ሆኗል። ስለዚህ ያ ዘመን አልፏልና ፏ ብላችሁ ነው የምትቀመጡት በለሽ የአራስነት ጊዜሽን ስጨርሽ መጥሽ ነው። ስትፈልግ በመልሽ። እር አሁን ታያት፣ አሁን ታያት። አትሄድም ሄድም አችልም የአራስነት ጊዜዋን ስጨርስ አይደለም። በመኪና አውሮፕላን ከመጣ መብራት ትችላለች። በቃ አሁን ግን መናገር አትችልም፣ መጠየቅም አትችልም። መብት የላትም። በቃ እናት ላይ አርሳለው። ግዴታዋ ነው፣ ትታረሳለች። ስርዓቷን ይዛ ትቀመጣለች። በቃ እናት አይደለሽም፣ ክብር አይገባሽም። መቼውም አትለኝም። እስኪ ልጁን ራሱ ብርድ ልታስመታው ንፋስ ልታስነካው ካልወጣ ትላለች። ምሰሚ ከሆነ ምሰሚ ከሆነ እኔ እኔ ያንቺንም ስራ አስፈትቼ አይሻት። አረ፣ ታበሳችሁ። አሁን አብረን ብንሄድ ምን ገዛዛውን እቃ ገዛዝተን ስንት ነገር አለ እንዴ። ከዚህ በላይ ክርክር አልችልም። ከሆነ እንዴ ነው ስነ ስርዓት የሚባል ነገር ትንሽ ትንሽ አይገባችሁም? እንደ ዘመኑ ልጆች ስርዓታችሁን ያዙ። እንዴ ነው ቁጭ በይ ና ካለ ይመጣል። የስ ተሳክቶልኛል ፋሚሊ ስራ ተደርጋችኋል። አንቺ እኔ እንዳትጎጂ እንደዚህ አምጣ እንደዚህ የሆና ልጅ አትጎዳም። እኔ ጎንበስ ቀና ብዬ እሷን ማረሳለብኝ ብዬ እንጂ ቀልድ ነው እንደ የምትቀልጂው ምንድነው? እንደዚህ አይነት ቀልድ በቃ ሥርዓት የሚባል ነገር የለም እኔ፣ ኧረ እባክሽ እዛ እንደዚህ አይነት ቀልድ አልፈልግም።

ሀሳቤ ምን ይመስላል? በነገራችሁ ላይ በቃ እሺ፣ አሁን እሺ፣ ቅርታ አርጉልኝ፣ ሂዱ። ግን ግን ምንም ማለት አይደለም አራስ ስለሆንሽ እንጂ ወይ ወይ አባቴ ፋሚሊዎች፣ እንግዲህ ተሳክቶልኛል ያሰብኩት ሀሳብ፣ እድግዬ፣ ወደ ሱቃችሁ ሂዱ፣ እንደሱ በቁጣ አይናቲ። በጣም ነው መወዳችሁ። አራስነት ተስማምቶኛል፣ ተመችቶኛል። አራት ወርም ተቀብያለሁ፣ እበላለሁ፣ እጠጣለሁ። ምን አገባኝ። አራት ወር ብለሻል። አራት ወር ነው ምታረሳት። አራት ወር ነው ምታረሳት። መልካም ጊዜ ሆነላችሁ ፋሚሊ፣ ወዳችኋለሁ ባይ